ሰላም አሌይኩም ወረህመቱላሂ ወበረካቱ ተመልካቾች፣ እንደምናችሁ ደህና ናቸው። እኔ ደህና ነኝ አልሐምዱሊላ። ዛሬ ቅቅል ልሰራ ነው። ይሄው ውሃ ጥጃለሁኝ። ይሄው ስጋውን ብስሚላ እጨምራለሁ። እንደዚህ አጥብ ያለሁኝ በደንብ ብስሚላ። ይሄው በቀዝቃዛ ውሃ ነው የምጨምረው። ይኸው እንደዚህ ትንሽ ሲበስል እንገናኛለን ተመልካቾች። ይሄው ይሄንን እናንሳ ዛፈሩን ይሄው ተመልካቾቼ፣ ይሄው ዘፈሩ ነው። ጭቸዋለሁኝ፣ እንዳለ አላሳሆን ይብሰልና እንገናኛለን። እንደዚህ ጨምር ያለው ቃሪያም ጨመርኩኝ ቂቤ አንድ ማንኪያ ጨመርኩበት። ይኸው ተመልካቾች ሾርባችን እንደዚህ ሆኖ ደርሷል። ማሻአላህ። አሁን ገበታ ላይ እናወጣዋለን። ተመልካቾች ይሄ ቅቅላችን እንደዚህ ደርሷል። በጣም ቆንጆ ጣዕም ያለው ቅቅል ነው የሰራሁት እና እናንተም ስራይን ከወደዳችሁት ላይክ፣ ሰብስክራይብ አድርጉልኝ። በሌላ ቪዲዮ እስከምንገናኝ ማሰላማ።